አንጻራዊ መገኛ። አንድ ነጥብ ሶስት ላይ አንጻራዊ መገኛ የሚለውን ነገር እናያለን። በዚህ ንዑስ ርዕስ ውስጥ አንጻራዊ መገኛ ማለት ምንድን ነው የሚለው እናያለን። ንድፍ ካርታ የሚባለው ምንድናቸው የሚለውን ነገር እናያለን። አንጻራዊ መገኛ ማለት የአንድን ስፍራ ወይም ነገር መገኛ በአካባቢው ከሚገኙ ሌሎች ነገሮች ጋር በማነጻጸር የሚያመለክት ነው። አንፃራዊ መገኛ ማለት የአንድ ነገር መገኛውን የአንድን ስፍራ ወይም ደግሞ የአንድን ነገር መገኛውን በዛ አካባቢ ካሉ ሌሎች ነገሮች ጋር በማነጻጸር የሚያመለክት ነው። አንጻራዊ መገኛን በመጠቀም የአንድን ስፍራ መገኛ መግለጽ በጣም ቀላል ነው። እነዚህ አንጻራዊ መገኛ በመጠቀም የአንድን ስፍራ መገኛውን የአንድን ቦታ የሆነ የምንፈልገውን ነገር ቦታ መገኛውን አንጻራዊ መገኛዎችን እዛ ቦታ ካሉ ነገሮች ጋር በማነጻጸር ያንን ቦታ መግለጽ በጣም ቀላል ነው። አበይት አቅጣጫዎችን በመጠቀም የአንድን ስፍራ አንጻራዊ መገኛ ከሌሎች ነገሮች ጋር በማነፃፀር ልንገልጽ እንችላለን እና አንጻራዊ መገኛን በምንገልጽበት ጊዜ አቢት አበይት የሆኑ አቅጣጫዎችን እንጠቀማለን እነዚህ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ የሚባሉትን እነሱን እንጠቀማለን እናም ደግሞ በዛ አካባቢ ላይ ያሉ ሌሎች ነገሮችን በመጠቀም በማነፃፀር መግለጽ እንችላለን። አንጻራዊ መገኛን ለመለየት የማነፃፀሪያ ነጥቦች እጅግ አስፈላጊ ናቸው። የሆነ ነገርን አንፃራዊ መገኛውን ለመለየት ማነፃፀሪያ ነጥቦቹ በጣም አስፈላጊ ነገሮች ናቸው። ከምን ጋር ነው የምናነጻጽረው? ከምን አይነት ቦታ ጋር ነው የምናነጻጽረው የሚለው ነገር በጣም አስፈላጊ ነው። አንጻራዊ መገኛ የአገርን የክልልን ወይም የአህጉርን መገኛ ከየብስ ከውሃ አካላት ወይም ከአጎራባች ሀገሮች ጋር በማነፃፀር ይገለጻል። ስለዚህ የማነፃፀሪያ ነጥቦቹ ምንድናቸው? እዚህ ጋር የብስ ሊሆን ይችላል፣ የውሃ አካላት ሊሆን ይችላል፣ አጎራባች ሀገሮች ሊሆን ይችላል። ስለዚህ የአንድን ሀገር አንጻራዊ መገኛውን ግለጹ በምንባልበት ጊዜ በዛ ሀገር አጠገብ ያሉትን ሌሎች አጎራባች ሀገሮችን በመጠቀም የውሃ አካላት እነዚህ ባህር የምንላቸው ውቅያኖስ የሚባሉ ነገሮች እነዛ ነገሮችን በመጠቀም እና እነዛ አብይ የሚባሉ አቅጣጫዎችን ሰሜን፣ ደቡብ የሚባሉ አቅጣጫዎችን በመጠቀም አንጻራዊ መገኛውን ማሳየት እንችላለን። የክልልን የአንድን አህጉር መገኛውን ከየብስ ጋር በማነጻጸር ከውሃ አካላት ጋር በማነጻጸር ከአጎራባች ሀገር ጋር በየትኛው በኩል ነው? ከዚህኛው ከአጎራባሻ ጋር በስተደቡብ ነው በስተሰሜን ነው የሚሉት ነገሮችን አብይ የሆኑ አቅጣጫዎችን በመጠቀም አንጻራዊ መገኛውን ማስቀመጥ እንችላለን። ስለዚህ አንጻራዊ መገኛ ላይ ማነጻጸሪያ ነጥቦች በጣም አስፈላጊ የሆኑ ነገሮች ናቸው። ሌላ እነዛ አብይ የሆኑ አቅጣጫዎች በጣም አስፈላጊ የሆኑ ነገሮች ናቸው። እነዚህን በመጠቀም አንጻራዊ መገኛ የአንድን ስፍራ ለማመልከት በቀላሉ መጠቀም እንችላለን ማለት ነው። በከተሞች አካባቢ ደግሞ ትልልቅ ህንፃዎችን የሆነ ከተማ የሆነ ከተማን እንትን አንጻራዊ የሆነ መገኛ ለመግለጽ እዛ ከተማ ውስጥ ያሉ ትልልቅ ህንፃዎችን መጠቀም እንችላለን። መንገዶችን፣ ድልድዮችን በማነፃፀሪያነት መጠቀም እንችላለን ማለት ነው። ሌላው ደግሞ አንድ የንድፍ ካርታ የሚባል ነገር አለ። የንድፍ ካርታ ማለት ያለ መሳሪያ በእጅ የሚሳል የአንድ ውስን ስፍራ ንድፍ ነው። እንግዲህ ካርታ የሚባለው ነገር በሰለጥኑ ሰዎች የሚሰራ በዘመናዊ መሳሪያዎችን በመጠቀም የሚሰራ ነገር ነው ብለናል። ይሄኛው ካርታ ንድፍ ካርታ የሚባለው ግን ያለ መሳሪያ በእጅ ብቻ የሚሳል እናም የአንድን ውስን ስፍራ የሆነ አንድን ውስን ስፍራ ብቻ የሚገልጽ ንድፍ ወይም ደግሞ ፕላን ነው ንድፍ ካርታ የሚባለው። ንድፍ ካርታ ላይ አቅጣጫ መስፈርትና የመሳሰሉ መረጃዎች መጠቀስ አለባቸው። እነዚህ የካርታ ላይ አቅጣጫ የሚባለው ነገር መስፈርት፣ ምን መስፈርት ማለት መሬት ላይ ያለው ርቀት በካርታ ላይ በምን ያህል ርቀት ነው የተቀመጠው ወይም መሬት ላይ ያለው አንድ ኪሎ ሜትር ሊሆን ይችላል፣ ሁለት ኪሎ ሜትር በካርታ ላይ ሲሳል በስንት ኪሎ ሜትር ነው የተሳለው የሚለው ነገር ያ መስፈርት ሊቀመጥ ወይም ደግሞ ሊጠቀስ ይገባል ማለት ነው። መልመጃ አንድ ነጥብ ሶስት ሀሌቷ ላይ የሚከተሉ አረፍተ ነገሮች እውነት ወይም ሀሰት በማለት መልሱ። አንደኛ ጥያቄ ላይ አንጻራዊ መገኛ የአንድን ስፍራ መገኛ በአካባቢ ካሉ ነገሮች አንጻር የሚገለጽ ነው። አንጻራዊ መገኛ ማለት የአንድን ነገር ስፍራውን መገኛውን በዛ አካባቢ ላይ ያ ነገር ከሚገኝበት አካባቢ ላይ ካሉ ነገሮች አንጻር የሚገለጽ ነው። ይህ ምንድነው? እውነት ነው። ስሙ ራሱ እንደሚያመለክተው አንጻራዊ ማለት ከሌላው ጋር በማነፃፀር የሚገለጽ መሆኑን ያሳያል። ለዚህ አንደኛው ጥያቄ መልሱ እውነት ይሆናል። ሁለተኛው አንጻራዊ መገኛን ለመግለጽ ሰው ሰራሽ ነገሮችን ለማነጻጸሪያ ልንጠቀም እንችላለን ይህም ምንድነው እውነት ነው እዚህ ጋር በከተሞች አካባቢ ትልልቅ ህንፃዎች መንገዶች ድልድዮች የሚሉ ነገሮች ሰው ሰራሽ ነገሮች ናቸው ስለዚህ ሰው ሰራሽ ነገሮችን ለማነጻጸሪያነት መጠቀም እንችላለን እውነት ነው ማለት ነው ሶስተኛ የንድፍ ካርታ ያለ መሳሪያ በእጅ የሚሳል የአንድ ስፍራ ንድፍ ነው ይህ እንግዲህ እዛ ማብራሪያው ላይ ያለው ነገር ቀጥታ ነው የተወሰደው። ያለ መሳሪያ በእጅ የሚሳል ነው፣ የአንድ ስፍራ ንድፍ ነው፣ የአንድ ውስን ስፍራ ንድፍ ነው። ስለዚህ እውነት ነው ማለት ነው። አራተኛ የአንድን ስፍራ አንጻራዊ መገኛ አብይ አቅጣጫዎችን በመጠቀም ልንገልጽ እንችላለን። የአንድን ስፍራ አንጻራዊ መገኛ እንግዲህ ስንገልጽ እነዛ የምናነጻጽራቸው ነገሮች አሉ። እነዛም በምናነጻጽርበት ጊዜ እነዚህ አብይ የሆኑ አቅጣጫዎችን ነው የምንጠቀመው በስተሰሜን በኩል ከዚህ በስተደቡብ በኩል ከዚህኛው ወይም ከዚህ ከህንፃ በስተሰሜን በስተ ምስራቅ በኩል ነው ያለው ብለን አብይ የሆኑ አቅጣጫዎችን በመጠቀም እንገልጻለን። ስለዚህ አራተኛም እውነት ይሆናል ማለት ነው። አንድ ነጥብ አራት ላይ የምናየው የከተማችን አንጻራዊ መገኛ የሚለውን እናያለን። እዚህ ጋር የማነቃቂያ ጥያቄዎች አሉ። እዚህ መጀመሪያ አንጻራዊ መገኛ የሚለውን አይተናል። አሁን ደግሞ የከተማችንን አንጻራዊ መገኛ ነው የምናየው። ያ ማለት የከተማችንን ከሌላ አጎራባሽ ክልሎች ጋር በማነጻጸር የቱ ጋር ትገኛለች የሚለውን ነው የምናየው እና እዚህ የማነቃቂያ ጥያቄ ላይ አንደኛ አዲስ አበባ የት ትገኛለች የሚለውን ያወራል አዲስ አበባ የት ትገኛለች? እንግዲህ አንጻራዊ መገኛዋን ነው የምናወራው። ሌላ ሁለተኛ ደግሞ አዲስ አበባን በአራቱም አቅጣጫ የሚያዋስን ክልል ስምና መገኛውን ግለጹ። በአራቱም አቅጣጫ በስተ ሰሜን፣ በስተ ደቡብ፣ በስተ ምስራቅ፣ በስተ ምዕራብ የሚያዋስን ክልል ስምና መገኛውን ግለጹ ይለናል። እሺ በዚህ ንዑስ በዚህ ንዑስ ርዕስ ከተማችን አዲስ አበባን በአካባቢ ከሚገኙ አዋሳኝ የኦሮሚያ ልዩ ዞን አንጻር የምትገኝበትን አንጻራዊ መገኛ እንመለከታለን። የአዲስ አበባ ከተማ አስተዳደር በመሀል ኢትዮጵያ ትገኛለች። አዲስ አበባ ከተማ የት ትገኛለች የሚለውን በምናወራበት ጊዜ በኢትዮጵያ መሀል በመሃል እንደምትገኝ ያወራል። ካርታ በምናይበት ጊዜ አሁን ለምሳሌ ትግራይን በምናይበት ጊዜ በስተሰሜን በኩል ነው የምናገኘው። እናም ልክ አዲስ አበባን በካርታው ስናይ መሀል ኢትዮጵያ ላይ ነው ማለት ነው የምትገኘው። እናም ከተማችን በኦሮሚያ ክልላዊ መንግስት ልዩ ዞን የተከበበች ናት። በኦሮሚያ ክልላዊ መንግስት ልዩ ዞኖች እንግዲህ እንትን ክልል፣ ዞን፣ ወረዳ እያለ ይቀጥላል ወደታች ማለት ነው እና በዛ በኦሮሚያ ክልል ውስጥ በሚገኙ ዞኖች፣ በኦሮሚያ ክልል መንግስት በሚገኙ ዞኖች የተከበበች ናት። አንጻራዊ መገኛውን በምናወራበት ጊዜ ስለዚህ አዲስ አበባ በሁሉም አቅጣጫዎች በኦሮሚያ ክልላዊ መንግስት ልዩ ዞን ከተሞች ያዋስኗታል ማለት ነው። በሁሉም አቅጣጫ ማለት በአራቱም አቅጣጫ በስተ ሰሜንም በስተ ደቡብ፣ በስተ ምስራቅ፣ በስተ ምዕራብ፣ በማን የተከበበች ናት? በኦሮሚያ ክልል ልዩ ዞኖች የተከበበች ናት ወይም ደግሞ እነዛ በኦሮሚያ ክልል ውስጥ ያሉ ልዩ ዞኖች ያዋስኗታል ማለት ነው በአራቱም አቅጣጫ። ስለዚህ ሁለተኛ ጥያቄ አዲስ አበባን በአራቱም አቅጣጫ የሚያዋስን ክልል ስምና መገኛውን ግለጹ ይለናል። ስለዚህ የሚያዋስን ክልል ስሙ ምንድነው? ኦሮሚያ ነው። ስለዚህ በኦሮሚያ ውስጥ ያሉ ልዩ ዞኖች ናቸው አዲስ አበባን በሁሉም አቅጣጫ የሚያዋስኑት ማለት ነው ሶ በዚህ መንገድ የአዲስ አበባን አንጻራዊ መገኛውን እንገልጻለን ማለት ነው። አንጻራዊ መገኛውን ካሉት ክልሎች ጋር ከአጎራባሽ ክልል ጋር ስናወራ በስተሰሜንም፣ በስተደቡብ፣ በስተ ምስራቅ በስተ ምዕራብ በኦሮሚያ እንደምትዋሰን ወይም ደግሞ በኦሮሚያ የተከበበች እንደሆነች በኦሮሚያ ክልላዊ መንግስት ውስጥ ባሉ ዞኖች የተከበበች እንደሆነች ያሳያል ማለት ነው። ሌላ መልመጃ አንድ ነጥብ አራት የሚከተሉትን ጥያቄዎች በአጭሩ መልሱ ይለናል። የንድፍ ካርታ ምንነት ምንድን ነው? የንድፍ ካርታ ማለት ቀደም እንዳየ ነው ያለ መሳሪያ በእጅ ብቻ የሚሳል የአንድን ውስን ስፍራ የሚገልጽ ነው ብለናል። ሁለተኛ አዲስ አበባን የሚያዋስን ክልል ስምና መገኛውን ጥቀሱ። ስለዚህ ያ ክልል ምንድን ነው? በአራቱም አቅጣጫ የሚያዋስን ማለት ነው። ማናው ኦሮሚያ ይሆናል ማለት ነው። እና መገኛ በምንልበት ጊዜ ሁለት አይነት መገኛ እንዳለ አይተናል። የመጀመሪያው አንጻራዊ መገኛ ነው። ሁለተኛ ደግሞ ፍጹማዊ የሆነ መገኛ ተብሎ ይጠራል ማለት ነው። መገኛ በሁለት ነው የሚካፈለው፣ አንጻራዊ መገኛ ነው፣ ፍጹማዊ መገኛ ተብለው ይካፈላሉ። እና በዚህ ፍጹማዊ መገኛ ውስጥ ፍጹማዊ መገኛ ምንድነው የሚለው እናያለን። እዚህ ውስጥ ኬንትሮስ የሚባል ነገር አለ ትልቁ ሜሪዲያን ኬክሮስ የምድር ወገብ መስመር የሚባሉ ነገሮች አሉ። እነዚህ ነገሮች እናያለን። እናም ፍጹማዊ መገኛ ፍጹማዊ መገኛ የሚባለው የአንድን ስፍራ ትክክለኛ መገኛ በአሃዝ ልኬት አማካኝነት ለመግለጽ የሚያስችል ነው። የአንድን ስፍራ ትክክለኛ የሆነ መገኛውን እዚህ ጋር የሚገልጸው ፍጹማዊ መገኛ የሚባለው እነዚያ አንጻራዊ መገኛ የሚባሉት በማነፃፀር ነው። ግን ፍጹማዊ መገኛ ሲባል የአንድን ስፍራ ትክክለኛ የሆነ መገኛውን በአሃዝ ወይም ደግሞ ቁጥሮችን በመጠቀም እንገልጻለን። ይህ ደግሞ ኬክሮስ እና ኬንትሮስን በመጠቀም ይገለጻል ማለት ነው። ፍጹማዊ መገኛ መን ይጠቀማል? ኬክሮስና ኬንትሮስ የሚባሉ ነገሮችን በመጠቀም ነው የሚገለጸው ኬክሮስ ከምድር ወገብ፣ ኬክሮስ የሚባለው ነገር ምንድን ነው? ከምድር ወገብ በስተ ሰሜንና በደቡብ ድግሪ ሰሜንና ደቡብ በድግሪ የሚገለጽ ወይም በትይዩ መስመሮች መካከል ያለ ሚዛናዊ ልኬት ነው። ኬክሮስ የሚባለው ነገር ምንድን ነው? የምድር ወገብ አለ፣ ምድርን ለሁለት እኩል የሚያካፍል ማለት ነው። እኛ ማለት ወደ ምድርን ወደ ሰሜን እና ወደ ደቡብ እኩል የሚያካፍል መስመር አለ የምድር ወገብ የሚባለው እና ይህ ኬክሮስ ከምድር ወገብ ተነስቶ ወይም ደግሞ ከምድር ወገብ በስተሰሜን እና በደቡብ በኩል የሚገኝ በሰሜን እና በደቡብ በኩል የሚገኝ በዲግሪ የሚገለጽ ወይም በትይዩ መስመሮች መካከል ላይ ያለ በዛ ከምድር ወገብ በስተሰሜን ና በስተደቡብ በኩል ያሉ በትይዩ መስመሮች መካከል ላይ ያለ ማዕዘናዊ ልኬት ነው ማለት ነው፣ ኬክሮስ የሚባለው ይህኛው የኬክሮስ መነሻ የምድር ወገብ ነው፣ ወይም ኢኳተር ተብሎ ይጠራል። ይህ የምድር ወገብ የሚባለው በእንግሊዝኛው ኢኳተር ተብሎ ነው የሚጠራው። መሬትን እኩል ወደ ደቡብ እና ወደ ሰሜን በኩል እኩል የሚያካፍል መስመር ነው እና የዚህ የኬክሮስ መነሻው በሚጠራበት ጊዜ ወይም ደግሞ የኬክሮስ መስመሮቹ መነሻው ከምድር ወገብ በስተሰሜን ና እና በስተደቡብ በኩል ይገኛል ማለት ነው። ወይም መነሻው የምድር ወገብ ነው። ከዚህ ከምድር ወገብ በስተሰሜን እና በስተደቡብ በኩል ነው የሚገኘው እና በኬክሮስ መካከል ያለው ርቀት የሚለካው በድግሪ ነው በኬክሮስ መካከል ላይ ያለው ርቀት ወይም በዚህ ከምድር ወገብ በስተሰሜን እና በስተደቡብ መካከል ላይ ያሉ ትይዩ መስመሮች አሉ። በነዛ በትይዩ መስመሮች ላይ መካከል ያለው ርቀት በዲግሪ ነው የሚለካው በዲግሪ ሲሆን አጠቃላይ ብዛታቸው ደግሞ መቶ ሰማንያ ነው። የኬክሮስ አጠቃላይ ብዛታቸው መቶ ሰማንያ ነው። የሚለካው ደግሞ በዲግሪ ነው ማለት ነው። ሌላኛው ደግሞ ፍጹማዊ መገኛን ለመግለጽ የምንጠቀመው መስመር ኬንትሮስ ተብሎ ነው የሚጠራው። ይሄ ኬንትሮስ ማለት ከትልቁ ሜሪዲያን በስተምዕራብና ምስራቅ በኩል በድግሪ የሚገለጽ ወይም በቋሚ መስመሮች መካከል ላይ ያለ ማዘናዊ ልኪት ነው። ይሄኛው ትልቁ ሜሪዲያን የሚባለው ይሄኛው መሬትን ወደ ምዕራብና ወደ ምስራቅ ላይ ከዚህ ጋር የምታዩት መስመር ማለት ነው ይሄኛው ትልቁ ሜሪዳን ተብሎ የሚጠራው መሬትን ወደ ምዕራብና ወደ ምስራቅ እኩል የሚያካፍል መስመር ነው እና እነዚህ ኬንትሮስ የሚባሉት መስመሮች ደግሞ ከዚህኛው ከትልቁ ሜሪዳን ተነስተው በስተ ምስራቅ በኩል በስተ ምስራቅ በኩል እንደዚህ የምናገኛቸው እነዚህ እነዚህ መስመሮች ማለት ነው። እዚህ ጋር ጥቁር እንደዚህ የምናገኛቸው እንደዚህ ሆኑ መስመሮች ከትልቁ ሜሪዳን በስተምዕራብና በምስራቅ በኩል በዲግሪ የሚገለጽ ነው። እንደዚህ አንድ ዲግሪ ሁለት ዲግሪ እያልናቸው የምንገልጻቸው በዲግሪ የሚገለጽ ወይም ደግሞ በቋሚ መስመሮቹ መካከል ላይ ያለው ማዕዘናዊ ልኬት ነው። እዚህ ጋር ቋሚ የሆኑ መስመሮች አሉ። ለምሳሌ እንደዚህ የሆነው መስመር ማለት ነው። እዚህ ጋር እንደዚህ የሆነው መስመር፣ በእነዚህ መስመሮች መካከል ላይ ያለ ማዕዘናዊ የሆነ ልኬት በእነዚህ በቋሚ መስመሮች መካከል ላይ ያለ ማዕዘናዊ የሆነ ልኬት ኬንትሮስ ብለን እንጠራለን። ኬክሮስ የሚባለው ደግሞ ኬክሮስ የሚባለው ምንድን ነው? በትይዩ መስመሮች መካከል በትይዩ መስመሮች ላይ መካከል ያለ ማዕዘናዊ ልኬት ነው። ኬክሮስ በትይዩ መስመሮች መካከል ያለ ማዕዘናዊ ልኬት ነው። ኬንትሮስ በሚሆንበት ጊዜ ደግሞ በቋሚ መስመሮች መካከል ያለው ማዕዘናዊ ልኬት ነው ማለት ነው። እዚህ ጋር አሁን እዚህ ጋር ምዕራብ፣ ምስራቅ የሚል እዚህ ጋር እኩል የተካፈለ መሀል ላይ ያለ መስመር አለ። የምድር ወገብ ይላል ወይም ደግሞ የምድር ወገብ መስመር ይላል። ከዚህኛው ከምድር ወገብ መስመር ወደ ላይ በኩል መስመሮችን እናገኛለን። እነዚህ መስመሮች እዚህ ጋር እነዚህ መስመሮች እናገኛቸዋለን። እነዚህ ምንድን ነው? ትይዩ የሆኑ መስመሮች ናቸው። እዚህ ጋር እንደሚለው ትይዩ የሆኑ መስመሮች ናቸው። ከምድር ወገብ በስተሰሜን እና በስተደቡብ የሚገኙ ትይዩ የሆኑ መስመሮች ናቸው። በእነዚህ ትይዩ በሆኑ መስመሮች መካከል ላይ ያለው ማዕዘናዊ የሆነ ልኬት ማለት ዲግሪ በመጠቀም ነው የምንገልጸው። ማዕዘናዊ የሆነ ልኬት ኬክሮስ ይባላል። እናም ይሄኛው መስመር ደግሞ ይሄኛው ቀጥ ያለው ከላይ እስከታች የተሰመረው መስመር ቀጥ ያለው ይሄኛው መስመር ምንድነው? ይሄ እንትን ትልቁ ሜሪዲያን ብለን የምንጠራው ማለት ነው። ትልቁ ሜሪዲያን ተብሎ የሚጠራው ነው። እና ይሄኛው ኬንትሮስ የሚባለው ነገር ምንድን ነው? በቋሚ መስመሮች እዚህ ጋር እንደዚህ የቆሙ መስመሮች አሉ። እንደዚህ ሆነው የቆሙ መስመሮች አሉ። በእነዚህ ቋሚ መስመሮች መካከል ያለ ማዕዘናዊ ልኬት ነው ወይም ደግሞ ከትልቁ ሜሪዲያን በስተምዕራብና ምስራቅ በኩል በዲግሪ የሚገለጽ ነገር ኬንትሮስ ተብሎ ይጠራል። እናም የኬንትሮስ መነሻው ምንድነው? ትልቁ ሜሪዲያን ነው። ወይም ፕራይም ሜሪዲያን ተብሎ ይጠራል። ይሄኛው መስመር ነው ማለት ነው። የኬንትሮስ መነሻው የሚጀምረው በዚህ እንትን ማለት የሚጀምረው ከዚህኛው ከፕራይም ሜሪዲያን ነው፣ ከትልቁ ሜሪዲያን ነው። የኬክሮስ ደግሞ ከምድር ወገብ ነው፣ ወይም ደግሞ ከኢኳተር ነው ማለት ነው። በቋሚ መስመሮች መካከል ላይ ያለው ርቀት የሚለካው በዲግሪ ሲሆን በእነዚህ በቋሚ መስመሮቹ መካከል በቋሚ መስመሮቹ ጋር እዚህ ጋር ቋሚ መስመሮች አሉ እንደዚህ የተሰመሩ ማለት ነው። እነዚህ ቋሚ መስመሮች የሚባሉት እነዚህ ናቸው። በቋሚ መስመሮቹ መካከል ላይ ያለው ርቀቱ የሚለካው በምንድን ነው? በዲግሪ ነው ማለት ነው። እናም በዲግሪ ነው የሚለካው ብዛታቸው ደግሞ 360 ዲግሪ ይሆናል። የኬክሮስ በሚሆንበት ጊዜ ደግሞ ብዛታቸው መቶ ሰማኒያ ዲግሪ ነው ብለናል። በዚህኛው ኬዝ በሚሆንበት ጊዜ ብዛታቸው 360 ዲግሪ ይሆናል ማለት ነው።